ሁሉም ሰው ይወዳል ማለት አይደለም። በውስጥ አንዳንድ ጥላት ይኖራል። እንግዲህ በስሙ እየከፈቱ በሱ ስም ብር የሚቀበሉ ሰዎች እንግዲህ የልዑልና የዘላለም ጥላቶች ናቸው እንጂ እውነት ለነሱ እንትን የሚሉ አይደሉም። በነሱ ስም የሚከፍቱ በጣም ብዙ፣ በስማቸው የተከፈቱ ቻናሎች አሉ። በእርግጥ ግን እንጃ እንዴት አደርጋችሁ፣ ግራ ግብት ነው የሚላችሁ። በመጀመሪያ እንደዚህ አይነት ስራ የሚሰሩ ሰዎች ጭንቅላታቸው ትክክል አይመስለኝም። እሺ፣ ቪዲዮቸውን ወስደው እየጫኑ ግን ደግሞ በስማቸው ደግሞ ብር እየተቀበሉ በተለይ ከአረብ ሀገር ወይ የትም ቦታ የሆነ እንትናቸውን እንዲያጣሩላቸው ሲፈልጉ ገንዘብ የሚቀበሉ ከሆነ በጣም ትልቅ አስቸጋሪ ነው። ለነሱም ለነሉሉም ለነዘላለም ሉሉና ዘላለም እንደማያደርጉ እኛና እናንተ እንግዲህ ተመልካቾች እናውቃለን፣ አብዛኞቻችሁ ታውቃላችሁ። ስለነሱ እነሱ ማንነት ስለ እንደዚህ በትንሽ ነገር የሚታለሉም በትንሽ ነገር የሰውን እንትን እንትን የሚሉ ሰዎች ስላልሆኑ ሰው ቢያወራ ጠላት ቢያወራ እንግዲህ ምንድን ነው ምን ይጨዋል ጅብ ይጨዋል ምን ይራመዳል ነው ውሾች፣ ምንድን ነው የሚባል አባባል አለ። ብቻ እንደዛ ነው እንግዲህ። ለማንኛውም እነሱ እንደዚህ ስለተባሉ ስራቸውን ያቆማሉ ማለት አይደለም። እነሱ የቆሙት እንግዲህ ከእግዚአብሔር በታች እንግዲህ፣ ለሰው ልጅ በጣም ብዙ ስቃይ ብዙ ፈተና እያዩ የነበሩ ሰዎች አሁን ላይ ንብረታቸውን እያስመለሱ፣ ትክክለኛ ማንነታቸውን እየሰጡ ቤት ተዘግቶባቸው የነበሩ ሰዎችን በር እንትን እያሉ እና እንደዚህ አይነት የሚሰሩ ጀግና ወንድሞቻችን በትንንሽ እንደዚህ ጥቃቀን አነስተኛ የመሆኑ ሰዎች በነሱ ስራቸውን ያቆማሉ ማለት አይደለም። እንደውም አብዛኞቻችው ለምን እነሉል ግን መሸለም ነበረባቸው። ለምን ዝም ተባሉ? ዘንድሮ ማለት በተለይ እንትን አማኑ ነው አሸናፊ የሚባለው ሰውዬ ከተያዘ መሸለም አለባችሁ እያላችሁ ብዙዎቻችሁ እንግዲህ ኮሜንት እየጻፋችሁ ነው። የእሱ ሰውዬ ጉዳይ ምን እንደሆነ እኔ አላቅም። እንግዲህ እስካሁን ድረስ በሱ ጉዳይ እስካሁን ያው ሲያወራም ስላልሰማው ባለፈው የመስፍን ልጆች ከቀረቡ በኋላ እንግዲህ ስለነሱ ብዙም ሲያወሩ ስላልሰማቸው እኔ ብዙም ስለ አሸናፊ የተባለው ሰውዬ ብዙም አላቅም። ግን ኦሬዲ ያው እሱን አጣርተው የሚይዙት ይመስለኛል። እንደ መስፍን አስቸጋሪ እንዳይሆንባቸው በተጠንቀቅ በተሞላው እነሱን በማይጎዳ መልኩ እንግዲህ ራሳቸው እነሱን እንዴት አድርገው መያዝ እንዳለባቸው በደንብ የሚያውቁ ጀግኖች ናቸው። አንድ ቀን እሱን ይዘው እንደሚያስደስቷቸው ለማየት ያበቃቸዋል። ማነው አሁን ላይ ስታያቸው እነ መሀሌት እና ናቲም በጣም አብዛኞቻችሁ እጅግ በጣም በደስታ በንባ የሚሙትን ነው ኮሜንት ነው የምትጽፉት እና የሰው ልጅ ማለት የሰው ደስታ የሚያስደስታችሁ በጣም ብዙ አላችሁ። ከዛ ጭንቀት፣ ከዛ ጨለማ፣ በዛ ላይ በሴትነቷ ሲጫወቱባት ብዙ ስቃይ ስታይ የነበረች ልጅ አሁን ላይ ደግሞ በሉል እና በዘላለም ምክንያት እንግዲህ እንደዚህ ቁማ መሄዷ ትልቅ ነገር ነው። አሁን ላይ ደግሞ በእነሱ ስም ስም እየከፈቱ ንብር የሚቀበሉ ሰዎች ለነሱ እኔ ሌላ ምንም አልልም። ልቦና አይስጣቸው ነው የምለው። በሰው ባልሰራበት ሰውን መወንጀል ራሱ ትልቅ ኃጢአት ነው። ሁሉም ሰው የስራውን ያገኛል። ለጊዜው ይመስላቸዋል ይሄ ብር ሁለት መቶ ሺ መቶ ሺ እየተቀበሉ ግን የትም አያደርሳቸውም። የተያዙ ቀን አይደለም መቶ ሺ ከዛም እጥፍ እጥፍ ነው የሚያስከፍሏቸው እንደዚህ ብለው ብለው የትም አያመልጡም እንደ በተለይ ሉል እና ዘላለም የሆነ ነገር ከያዙ እንግዲህ እስከ መጨረሻው ድረስ ነው የምላችሁ። የሆነ ነገር ትንሽዬ ነገር ብቻ ለነሱ የሆነ እዚህ መፍትሄ አምጣልኝ ብለ ካይሰጠሻቸው እስከ መጨረሻው የትም ቢገባም የትም አይለቁትም። አንደኛ እውነትን ይዘው ስለሚጓዙ ፈጣሪም ለነሱ ነው የሚያግዛቸው። ሁለተኛ ደግሞ እንግዲህ ሌባ የተባለው ሰው ከየትም ሊያመልጥ አይችልም። ብዙ እንደ መስፍን አስቸጋሪ ሰው አልነበረም፣ እውነት ለመናገር እሱን እንኳን ተቋቁሞ ከገባበት ገብተው ያወጡ ጀግኖች ናቸው። እና አይደለም ይሄ ተራ ነገሮቹ ማለት ነው። እና አንዳንዶች ለምን በዚህ ስረ በእንትን የመጣውን ሰውዬ መያዝ አለብህ መክሰስ አለብህ በስምህ ብር ተቀብሎ ስምህን እንትን ያለው ምናምን እያላችሁ ብዙዎቻችሁ በእርግጥ እውነት ነው። በእሱ ስም ከፍተው ሰው በተለይ አስቡ ሰው ባልዋለበት ምንም በማያውቀው እንትን ብለውን በእሱ ስም ብር እያስላኩ አሁን ይሄ ስለታወቀ ይሆናል። እርግጠኛ ነኝ ብዙ ሰዎች እንደዚህ እየተሸወዱ ሊሆን ይችላል። ማን ያውቃል? ስንት ጉዳት ለመሰላችሁ በየቤቱ አንዳንድ ተነግሮ የማያልቅ ተወርቶ መቼም ኢትዮጵያ ውስጥ ተወርቶ ተወርቶ ተወርቶ የሚያልቅ ታሪክ አይደለም። የምንሰማው በየቀኑ የምንሰማው አዳዲስ ነገር ነው። እኛ ብቻ እድሜና ጤና ይስጠን ማለት ነው። ስልካችን ብዙ ጉድ ያሳየናል፣ እኛም እናያለን። ብቻ አስቸጋሪ ነው። ብቻ እኔ እንጃ የእውነት አንዳንድ ጊዜ ቁጭ ብላችሁ እንደዚህ ስታወሩት ቀላል ነው ግን በዛ በአካል ሆነው ደግሞ እንደነ ሉል እንደዘላለም ደግሞ ፊት ለፊት ሌባዎቹን ፊት ለፊት ሲያጋፍጧቸው እነሱ ደግሞ ምን እንደሚሰማቸው እኛ እንዴት ስናይ እንኳን በጣም እንጃ እንትን ስትሉት ይከብዳል። ብቻ ልቦና ይስጣችሁ። በሰው አካውንት እየከፈታችሁ የሰውን ስም ያለ ስሙ ስም የምታሰጡ ሰዎች መጨረሻችሁ ምን እንደሚሆን አላግም። ሉልና ዘላለም መቼ ነው መቼ ነው የሚሸለሙ? እሱ እንግዲህ እኔ ምንም የማውቀው ነገር እየለም። እኔም ደስ ይለኛል። እኔም የዛሬ ስንት ቀን ነው ሰርቼላችሁ ነበር። እንግዲህ ቢሸለሙ ቢሸለሙ እያልኩኝ እንግዲህ፣ ምን ማድረግ ይቻላል? አንድ ቀን እስከሚመጣላቸው ድረስ። ባለፈው አላያችሁም? ቤት ምንድን ነው ለእነሱ ምግብ የምትሰራላቸው እህታችን ሰፕራይዝ ያደረጓት ባለሁለት ሁለት ምኝታ ቤት ለዛውም አዲስ አበባ ውስጥ ማለት ነው። እና ለነሱም አንድ ቀን እግዚአብሔር ካለ እንግዲህ ሳስቡት ሰፕራይዝ የሚያደርጋችሁ ሊመጣ ይችላል። ማን ያውቃል? የፈጣሪ ሰው ትዕግስት ካለች ብዙ ነገር ታያለሽ። እና እንታገሳለን ማለት ነው። ጀግኖቻችን ገና ከዚህ በላይ ብዙ ታሪክ ይሰራሉ። ገና ብዙ ነገር እናያለን። እድሜ ይስጠን ለማየት ያብቃን ማለት ነው። እስካሁን ድረስም ያው በእናንተ ጸሎት በእግዚአብሔር በእናት እና በአባታቸው እንዲሁም በሕዝብ ጸሎት ነው እስካሁን ድረስም ያሉት። አሁንም ለነሱ ለልዑልም ሆነ ዘላለምም እንዲሁም ከጀርባ ያሉት በዚህ ስራ ተሰማርተው የሚሰሩ ወንድሞቻችን እግዚአብሔር አምላክ ይጠብቃቸው ከክፉ ነገር ማለት ነው። መልካም ለሚሰሩ ሰዎች እስከ መጨረሻው ድረስ ሁልጊዜም ለእናንተ መልካሙን ነገር እመኝላችኋለሁ። መልካምነት ለራስ ነው። ከነገራችን ላይ አንዳንዴ ለሰው ይመስለናል የምንሰራው ስራ ግን ደግሞ ዞሮ ዞሮ የምናየው ለራሳችን መልካምነት የምንሰራው ስራ ለራሳችን የኋላ የኋላ የሚጠቅመን እኛን ነው። እና ለመልካም ነገር ብንተጋሪፍ ነው። የሰው ነገር አትመኙ። የሰው ሰው ባለ አለበት ዋለ ብላችሁ የሰውን ስም ያለ ስሙ ስም አትስጡ ነው ምለው። ሌላ ምንም አልላችሁም። ለሁላችንም ልቦና ይስጠን ነው ምለው። ለማንኛውም እንግዲህ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሸር እያደረጋችሁ አብረታቱን። በሌላ ቪዲዮ ውስጥ ከምንገናኝ ድረስ ደህና ሰንብቱን። ወዳችኋለን። እኔ ግን አንድ ጥያቄ የምነግራችሁን ነገር ፕሊስ ላይክ አድርጉ፣ ስወዳችሁ ማለት ነው። የእውነት እየገባችሁ እዚህ ድረስ ከመጣችሁ አይቀር ላይክ ብታደረጉ ምንድን ነው ችግሩ? አቤት አቤት አቤት የእውነት በጣም ብዙዎቻችሁ ላይክ ሳታደርጉ ነው የምታዩት ትመጣላችሁ ገብታችሁ ታያላችሁ ግን ላይክ ሳታደርጉ ነው የምትወጡት ለምን እንደሆነ ባላቅም ማለት ነው እየረሳችሁ ይሆን ምን ይሁን ባላቅም እንግዲህ ለማንኛውም ደስ ካላችሁ ላይክ አድርጉ ሰላማችሁ ይብዛ ወዳችኋለሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ ባይ ባይ